እንዴት ሰጠሁት? ፓስተር ለሆን ነው። በእናታችሁ ላኩልኝ። ምን ላይ ነው የማገኘው? ላሰማ እኮ ነው። ቁላ እናንተን ይዛሉ ያለው። በስመ አብ ወንድ። ኧረ አይቼዋለሁ። የሆነ ሰው ለቆተ በቃ ደከምኩኝ። ገብርኤልን ደከምኩኝ። ወሸላ ለነገሩ ከድሮ የሚጠቀማት አልቃሏል። የአማራ ወሸላን ሶች ነው ይላል። ወሸላ ነው የሚለው። አሁን እሱ ቁላ እኮ እያለ እኮ ነው አሳበርኩት የመጨረሻ ነገር እንጃ፣ እንዳይረግመኝ ። አሁን ሰው ጋር አይቀላቀልም ነበር፣ ሰው ጋር መቀላቀል ጀመረ። ሰርግ ላይ ሲጨፍር አላየሽው? ያው ቆይ ልንገርግ። በምንድን ነው የተጣላችሁት? ቆይ አንተና እሱ ምን አደረ? በጣም እኮ ነው የምትመቸው የነበረው ብዙ ነገር አለው ጆከር አማራ ነው ትንሽዬ እኔ ነው አውቀዋለሁ ብሎ በሳምንቱ፣ ትግሬ ነው ወንበዴ መጥፋት አለበት ሲል፣ በቀደም አይደለም እንደዛ ብሎኝ እኮ ተነጋግረን። ከዛ በኋላ በበነጋ ለፋኖ መርዝ ስጠዋለሁ ተው አልኩት ደውዬለት። ጥሩ አይደለም ተው፣ ያጣላናል ያው እያል ጎመገመ። አራት ቀን ቆየ። ሌላ ችግር ሲፈጠር እኔም ጋር መጣ። ተው አሁንም ማለት እለቅብህ አሉ። አሁን አርፈህ ካልተቀመጥክ እለቅብህ አሉ። ያዘው ያዘው ጀመር ነው። ከዛ በኋላ የቀልድን የመሰለው ግን ያ ፎቶ አንተ ስትለው የሌለ ነው የመሰለው። እህ ታውቃ ያውቃ ሴቷ ጋር እንደተገናኘና አብረን በኋላ አውቀዋለሁ እኔ ጋር የሄድን አካባቢ ላይ አውቀዋለሁ ነግረዋለች እሱኖ አብሮኝ የነበረ ሱኖ ብላ የሆነ መልከት ታደርገዋለች፣ እና የሆነ ጥርጣሬ አላደረበትም። ለምን ከሄደ በኋላ ግን ጠይቆኝ እንዴት፣ እኔ ነኝ ብለህ ሳትነግረኝ ሶስት ቀን ሙሉ ሴት ዋጋ መልሰህ በሌላ ሰው ላይ ምናምን ምናምን ነገር ኦኬ።

ከዛ ያለፈ ሌላ ላክልኝ ብላ እሷ ሙሉ ሻታ እየመታ ምናምን ያልኩትን እሪ አለችብኝ። ኧረ እኔ በቃ ተይ፣ እንደኛ ልጆቹ አማራ ናቸው፣ እሱ ባለጌ ቢሆን ምን ማለት አልፈልግም አልኳት። ያን እንትኑን ሳወጣበት አልቅሷል እኮ። አልቅሶ አያውቀውም በሕይወቱ አስመስሎ አለቀሰ። ወዳኔ ተው ብዬ ሶስት ቀን ለምኜዋለሁ። ተው ለምን አማራን ትሳደባለህ? በቃ ችግር ካለ ሀሳብ አንስተህ መርዝ ስጡ ጥቅል ለፋል ነው መርዝ ስጡ። ይሄ ከባድ ምት ነው። ሌላ ጠላት እንኳ እንደዚህ ብሎ አይናገርም። ተው አላልኩም ማለት ነው። ተው አላልኩም ማለት እንደ ከዛ በኋላ እኮ አላልኩም። ቆርጠውብኝ ነው ምናምን ቆርጠውብኝ ነው ተው አልኩት።

ሰውን መሳደብ ሲፈልግ እኮ የፍርሃቱ ፍርሃት እኮ መጀመሪያ ፈልጎ ብሎክ ያደረግሻል። መስደብ ሲፈልግ አንቺ ሰርች አርጎ ብሎ ሽንት ቤት ገብታለች። አሁንማ ብትገባ አጥቦ አጥቦ ነው የሚያሰጣት። ምን አንቺ ቤት ታዩ አንቺ እንደዚህ አይነት ነው። አሁን ሄሉ ነው ምን ይላል እሱ፣ የሞጣ ሙድ ምን አይነት ሙድ እንዳለው ታውቃላ? ማነሽ አንቺ ደግሞ ማነሽ ምናምን እንደዛ ነው። እንደማ እንደማ በፌክ ቁጭ ብሎ ቆሎ የሚያድረው በፌክ አካውንት ሴት ሊት ላይ አሁን ነገ ይሄን ሪከርድ ካለጠፈው ውሸት አንበኝ። ሪከርድ እያደረገ ደግሞ መለጠፍ ጀምሯል። አሁን ሰሞኑን ይለጥፋሉ። አሁን ካቦለከኝ በፊት አይቼዋለሁ ሲለጥፍ የሰው ፎቶ ና ሪከርድ እያደረገ እሱ ነው አይደለም ብዬ እኔኮ ገብቼ አይቼው። እኔናም ብሎ በትንሹ አካውንቴ ብቻ ናት እንጂ የእኛውን ብሎክ አርጎኛል። የራሱ ነው፣ የራሱ ነው። ዲቦራ የት ሄዳ ነው ጆከር? ስራ ላይ ናት እባክሽ። ማን ዲቦራ? ይሄስ የለመደስ፣ ሴቶች እኮ ካሜራ ከዘጋችሁ እኔ አላምናችሁም። ከጎን ፍቅረኛቸው ጋር እየተላላሳችሁ ትገባላችሁ። እንዲህ ቦራናታ እኔ እኔ ስ ምግብ እየበላው ነው የማይናገረውን ይሆን ተጠመቀ? አየሁት እኮ አሁን ስነሳ ሀያ አራት ሰዓት አልነበርኩም ነበር። አይ ግን ከእንትን ይሻለዋል፣ እኔ አልቃወመውም። በዚህ ጴንጤ እኮ ኃይለኛ ብር አለው። አንቺ ቀልጃለሽ። እንዲ ክፍያ ሁሉ እኮ አለው፣ ደሞዝ አለው። እንትን ይለዋል ይረዱሃል። ቤት ይሰጥሻል። ወርቁሉ ሉ ነው የምለብሽ ትቀልጃለሽ። አዋይ ይሰጣሉ ይሰጣሉ ጴንጤዎች በዚህ በዚህ በዚ በዚራሱ አሁን የወኒኮ ጀንተል ብሏል፣ አላየሽም? ሁለተኛ ወደ ጴንጤ በተቀየረ በሁለተኛው ቀን እኮ ነው አንገቱ ላይ አላየሽም? የሚረዳዱት ነገር ደስ ይለኛል። አረ በጣም አይለኛ ብራለሁ። እንግዳ ከመጣ እንግዳ አሁን ከኢትዮጵያ ሰው ከመጣ እንግዳ፣ ምናምን ቤት ምናምን አብረው ተሰብስበው ይከፍላሉ ለወራት ምናምን ቤት ያሟሉልሃል፣ ምናምን እግዚአብሔር ልጅ። እነሱ አሁን በጣም እንትኑ እያጧጧፉት ነው። በዚህ ከቀጠሉ ይደመስሱናል ብዬ ነው የማስበው። ተቀባይነት አለው። ሰውን ይንከባከባሉ፣ ይረዳዳሉ። በዓላቸው በሆነ ሰዓት ደግሞ በአንድ ተሰብስበው ነው የሚገቡ። ለሌሎው ይሰጣሉ፣ ምናምን እንደዚህ መሪ መሪ ለሚባለው ይሰጣሉ። ከታች ላለውም አይሰጡም። የሚሰጡበት አሁን በደንብ ሚዲያውን ስለሚቆጣጠርላቸው እንትን ይላሉ። ግን ቆይ ከልቡ የተቀየረ ነው የሚመስለው ወይስ እንዴት ነው?

ሁን እድሜው እየገፋ ነው። እንደ በፊቱ አይሆንም ወይ ማተ ግን መቀየሩ እሱ ደተቃሉ የሆነ ነገር ካየ የሆነ እንትን ካለ ጠገብ ካለ ይቀየርባቸው። በአሁኑ ግን ሚቀየር አይመስለኝም እ ሳስብ ምን በአሁኑ ጆከር አምሮረተሱ ማኛው ፋራ አረግሽው እንዳች አንድ ነገር ላይ ኮኝክ ብሎ እኮ አይቀመጥም። ኦኬ እሱም ተመልሶ እንደማይለወጥ በልጁ ማስማለሁ። ልጆቹን ቤ ስለሚሆን አይመልልሽም ማለት ነው። ሃይማኖት ሃይማኖት ነው፣ ሃይማኖት ነው። ከተመቸው ይቆያል፣ ካልተመቸው የሆነ ነገር ይከረበታል። አሁን እንኳን የሚለወጥ አይመስለኝም። አይ እኔ አሁኑ ማርያምን የሚለወጥ አይመስለኝም ሳስበው፣ የእኔ ግምት ነው እንጂ እኔ መቼም ይቀየራል ብዬ ጴንጤ ኦርቶዶክስን ሲቀጠቅጥ ምንድን ሰው ምን እያለ ነው ብዬ ተጣልተን ነበር እና ኔጋ ገብቻየውና፣ በሁለተኛ ቀን ጴንጤ ሆኖ ይዘምራል እና በጊፍት ይባረካል። ምንድን እየተካሄደ ነው ያለ አልኩ። ያማ መባረክ በደኛ ቢመጣም ጥሩ ነበር፣ ሁኔታው ደስ ይለበት። አንቲ ራሱ ስታሽቃብጭ እኔንም ባርኮች ስትይ ነበር። አላዩ አልሰማሉኝ እንጂ አሽቃብጬ ነበረ። እኔ ዞር ብሎም አላዩኝ። የሀገር ጊፍት እኮ ነው የሰጡት። ምን አልክ? የሀገር ጊፍት ግን ብዙ ጊፍት ሰጥቶታል። አይ ኖ ቲንክ ሶ። ዲቦራ በእርግጠኝነት ተኝታለች። ፍራሁሉ እኔ አሁን ነው ያወኩት። ፍራሁሉ ራሱ ነው ጴንጤ ነው። እሱም ድሮ ነው። ፕሮቴስታንት ጴንጤ ስትለዋቸው አይወዱም። ፕሮቴስታንት በአስተካከል ምን ችግር አለው? ጴንጤ ነው የሚባለው? አይ ፕሮቴስታንት ነው የሚባል እኔ ራሱ ልቀላቀል እየተማርኩ መጠመቅ ይቀላልልሽ አንተ ማንም አንተን ዘጠኝ ነው የሚያጠምቁህ። እዛው ውስጥ እራሱ ለሶስት ቀን ትረሳለህ። ዋው ውስጥ ነው ፀበል የሚያጠምቁት? ውስጥ እዛ ውስጥ እሺ፣ እባክሽ፣ በዚህ ሁኔታ ማ ትቀጠልክ። ያርዳሉ አያርዱም? ያርዳሉ አያርዱም?

ጥያቄ ጥያቄ፣ አልገባሽም። ሲቀበሉ ነው የምትለው። በበዓል ቀናቸው ምናምን አርደው እንትን ይላሉ ወይ? አዎ ሃይማኖቱ አያርዱም። የታረደውን ሁሉ ግን ይበላሉ።